መጽሐፍ ቅዱስ ውስጥ እግዚአብሔር የብዙ ሰዎችን ታሪክ ገብታችሁ ስታጠኑ ለምሳሌ የኢዮብን ታሪክ ስታጠኑ ሰይጣን በአንድ ቀን ነው ያለውን ሁሉ ምን ያደረገበት የወሰደበት? እግዚአብሔር ግን ለኢዮብ ሲመልስለት የመጨረሻው ምዕራፍ አርባ ሁለት ላይ ቁጥር አስር ላይ ሄዳችሁ ስታነቡ ኢዮብም ለወዳጆቹ በጸለየ ጊዜ እግዚአብሔር ምርኮ ምን ያደረገለት መለሰለት ይላል አጠገባቹ ያለውን ሰው ይመለስልሃል በለው። አቤት አቤት፣ መለሰለት ብሎ እዛ ጋር አይዘጋውም። ከፊተኛው ቤት ይልቅ ይላል የኋለኛውን የዮብን ቤት ምን አደረገ ይላል፣ ባረከው ይላል። በዚህ 20 ቀን የኔና የአንተ ነገር በክብር ይመለሳል። ጨብጦ አጠገብ ያለውን ሰው ይመለሳል በለው ያለቀስኮ የጸለየሹ ያነባሹ አደራ የሰጠሹ ጌታዌ ወይ ተቀበለ ያልሽው ነገር ጌታ ምስክሬ ድምፅ ሰምቼ ነው የመጣሁት። በክብር ይመለሳል። እስቲ ነገሬ በክብር ይመለሳል በሉ ኦፎለ የስንት ሰዎች ምዕራፍና ታሪክ በዚህ አያ ቀን እንደሚቀየር ባላውቅም መንፈስ ቅዱስ ግን የዛሬ ሳምንትም ትዝ ይላችኋል። ማክሰኞ ስለ ምርኮ ነው። አናውቅም። ዛሬ ደጋግሞ ጌታ እያለኝ ነው፣ ከዚህ ቤት ቁልፋችሁ ተረክባችሁ ትወጣላችሁ። ኢየሱስ ጌታ። እስቲ አንድ ሰው ጮሆ አሜን ይበል። ተቀመጡን። አንድ ትንቢታዊ ቃል አገለግላችኋል። መጽሐፍ ቅዱስ የያዛችሁ ትንቢት፣ ኢሳይያስ ምዕራፍ 57 ቁጥር 10 ሃምሳ ሰባት ቁጥር አስር እንዲህ ይላል። በመንገድሽም ብዛት ደክመሻል። በምንሽ ብዛት በመንገድሽ ብዛት ደከምሽ። እዚህ ቤት ውስጥ የህይወት መንገድ ያደከማችሁ የኑሮ መንገድ ያደከማችሁ የበሽታ መንገድ ያደከማችሁ የኃጢአት መንገድ ያደከማችሁ የአጋንንት ሰልፍ መንገድ ያደከማችሁ ዛሬ ጉልበታችሁ ይታደሳል። አጠገባችሁ ያለውን ሰው ጉልበትህ ይታደሳል። እስቲ በጌታ እጃችሁ ከፍ አርጉና መታደስ ይሆናል በሉ ሦስት ጊዜ። አንድ፣ ሁለት የመጨረሻ በመንገድሽ ብዛት ደከምሽ። ነገር ግን ተስፋ የለም አላልሽ። ዋ! በጣም ፓወርፉል ሜሴጅ። ተስፋ የለም አላልሽ። ከዛስ ጉልበትም የጉልበትን መታደስ አገኘሽ። ስለዚህ አዝ አልዛልሽም። አጠገባችሁ ያለውን ሰው የጉልበትን መታደስ ደስ ታገኛለህ። ዛሬ በሉ የዚህ ቤታው ትንሽዬ ማማር የወጣው ምን ስለሆነ ስለ ታደሰ። ህይወትም ደግሞ ታድሶ ትፈልጋለች፣ ነፍስም መታደስ ትፈልጋለች። ለዚህ ነው ሐዋርያው ጳውሎስ ሮሜ ምዕራፍ 12 ላይ ይህንን ዓለም አትምሰሎ ካለ በኋላ በአይምሮ መታደስ ተለወጡ ይላል። ተለወጡ ይላል። እዚህ ቤት ውስጥ ያላችሁ መቶ ሰማንያ ዲግሪ ዛሬ ከዚህ ቄራ ጎፋ ከዚህ አዳራሽ ወጣችሁ እስከ ቤት እስክትደርሱ የሆነ ነገር ይታደሳል። ከጎናችሁ ላለ ሰው የሆነ ነገር ይታደሳል። ህይወት በለኝ፣ አማሳ ታራሻ ታካራባስ ስራ በለኝ፣ ጤንነት በለኝ፣ ምንድን ነው ፋይናንስ በለኝ፣ ጥራለኝ፣ ኢኮኖሚ በለኝ፣ አካውንት በለኝ፣ ቤተሰብ በለኝ፣ ትዳር በለኝ። ኤው እቺ ቃል እምናገራት ቃል ምድር ላይ ጠባትልም። በዚህ ሀያ ቀን ነገራችን ይታደሳል፣ ነገራችን ይታደሳል። እስቲ ከጎንሽ ያለው ነገር አድርጊያትና ነገርሽ ይታደሳል በላ። ታድሶ ይሆንልሻል በላ። ሠላሳ አምስት ሰዎች ቁልፍ ይዛችሁ ከዚህ ቤት ትወጣላችሁ። የታደሰ ቤቱስ፣ ገቡ፣ የታደሰ ትዳሩስ፣ የታደሰ ላይፉስ፣ የታደሰ ቅባቱስ፣ የታደሰ ሞገሱስ፣ የታደሰ ብሌሲንግስ ማን ነው? አንድ ሰው ብድግ ብሎ ገብቻለሁ ይበለ ዝላልና ጋብቻለሁ ወይ ኦፎል መታደስ አና ማሳታ አካባስ ኤና ኮሳፋ ወገኔ የስማኝ ሃያ ሰባት አገልጋይ የተፈራረቀበት የህይወት ችግር ሃያ አራት ጾም ጸሎት የተፈራረቀበት የቤትሽ ጉዳይ ቤተሰብ፣ ዘመድ፣ ጎረቤት፣ አካባቢ እንደዚህ ከሀገር ውስጥም ከሀገር ውጭ ያለ ሰው ተራባርቦ ያልተቀየረ ነገር እጁን አዋጥቶ ያልተቀየረ ነገር ያልታደሰ ነገር እመነኝ፣ ዛሬ አስፈጻሚ ነቢይ ነኝ። እተነብ ያለው እናገራለሁ። በሕይወታችሁ ላይ ዛሬ ሟርተኞች እያዩ ነገራችሁ ይታደሳል። እጅ ዘርጋና ነገሬ ይታደሳል በለኝ። እግዚአብሔር ያለ እንዴት እሰጋለው? አምናንም ካቻምናንም እጁን አይቻ የታለቀኝ እጁን የሚያሳየኝ አምናንም ካቻምናንም ከእጁ በልቻል። እግዚአብሔር እያለ እግዚአብሔር እያ እንዴት እሰጋለው እንዴት ስጋል? አምነን ከቻምነን እጁን አይቻልም። በምንሽ ብዛት በምንሽ ብዛት በመንገድሽ ብዛት ደከምሽ፣ ነገር ግን አላት ተስፋ የለም አላልሽ። መንገዱ ምን ብሏል አላቢ መንገዱ አርክሟታል። እዚህ ቤት ውስጥ ያላችሁ የአባቴ ብሩካን ተወዳጆች፣ እስኪ አንዴ ስሙኝ። አንድ ደቂቃ በመንገድሽ ብዛት የሚለውን ቃል ትንሽ ልፍታላችሁ። የሰው ልጅ በህይወት ጎዳና ብዙ መንገዶች አሉ፣ ብዙ ውጣ ውረዶች አሉ። አንዳንዱ በኑሮ መንገድ ብዛት ይደክማል፣ አንዳንዱ በኃጢአት ድካም መንገድ የደከመ አንዳንዱ በትዳር፣ በስራ ብዙ አይነት የህይወት መንገዶች። እስራኤል ይህንን ቃል ነቢዩ ኢሳያስ በባቢሎን ውስጥ ተጥላ በጨለማ ውስጥ ተቀምጣል ለነበረቿ ተስፋ ለቆረጠች እስራኤል የተናገረው የትንቢት ቃል ምርኮኛውና አንገቷን አቀርቅራ በባድ ምድር ላይ ላለችዋ ለእስራኤል እስራኤል፣ እንዲህ ብሎ እግዚአብሔር ተናገር፣ በመንገድሽ ብዛት ደከምሽ። ነገር ግን ተስፋ የለም አላልሽ፣ አላልሽም ተስፋ የለም አላልሽ። ስለዚህ አላል የምንን መታደስ፣ የጉልበትን መታደስ አገኘሽ። ስለዚህም ማላል አልዛልሽ፣ አልዛልሽ አጠገባቸው ያለውን ሰው የሚያዝል ስለሌለ ሳይሆን በሉ ሲያል የሚያደክም ስለሌለ ሳይሆን የጠራኝ እግዚአብሔር ታማኝ ነው። አረ አንድ ሰው ጮሆ አሜን ይበል። አጠገባችሁ ያለው ሰው ገፋ እያረጋችሁ ላንተ ነገር ተስፋ አለ በሉት። ድገሙና በሉት ላንተ ጉዳይ ተስፋ አለ። ለትዳር ተስፋ አለ። ለአገልግሎት ተስፋ አለ ላቀድኮ እቅድ ተስፋ አለ። ነገ እንዴት እኖራለሁ ላልኮ ጉዳይ ተስፋ አለ። እጃችሁ ከፍ አድርጉና ተስፋ አለ። የመጨረሻ እዚህ የመንገድ ብዛት አርክሟችሁ ሰልችታችሁ የመጣችሁ ነቢይ፣ የሚባል ትንቢት የሚባል አልፈልግም ብላችሁ የመጣ ሃያ አራት ሰዓት ሙሉ ላይፋችሁ ሰልፍ የበዛባችሁ ውጊያ ወይም በጠላት ጦርነት ውስጥ ያላችሁ የኔ እኮ ፕሮፌት መስፍን የኔ ጦርነት ረዝሟል፣ የኔ መከራ ረዝሟል፣ የኔ ሰልፍ ረዝሟል፣ የኔ ፈተና ረዝሟል እያሉ የመጡ ሰዎች አሉ። እመነኝ ዛሬ ያንተና የኔ ነገር ላይ ተስፋ አለ። ሲከጎና ያለውን ያለው ሰው ነካ ያረጋ ታድሰ ተወጣ ለዛ ተለውጠ እና ዝቤት ውስጥ ያላችሁ የአባቴ ብሩካኖች ለአንድ ቤት ሲያረጅና ቤቱ ቅርጹ ሲያጣ እድሳት እንደሚያስፈልገው ሁሉ፣ ስለ ቤት፣ ስለ ጤና፣ ስለ ትዳር ላንተ ስለሆነ ሁሉ ነገር እመነኝ ከሰማይ የታድሶ ትኬት ተቆርጦልሃል። አንዳንዶቻችሁ ዛሬ ከዚህ ቸርች ወደ ቤት ስትመለሱ ጸልያችሁ የመጣችሁት ነገር ታድሰዋል። አረባክሽም የጩናሜ ፐልስ ኦፎላይ አንድ ዴቃ እኔ በዚህ አጭር እድሜ ውስጥ እዚህ ቸርች ብዙ ሰዎች መጥቶ ሲታደሱ አይቻል። እድሜያቸው ሲታደስ ህይወታቸው ሲታደስ ኩላሊታቸው ፌል ያረግ ተስፋ የላቸውም የተባል ከዚህ በኋላ የመኖራችሁ እድሜ አብቅቷል አልቋል፣ የተባሉ ሰዎች፣ ሰዓታት ቀናት የቀሯችሁ ሰዎች መጥቶ ሪከቨር ሲያደርጉ አይተን ሲታደሱ አይተን ለዚህ እዚህ ቤቱ ዛሬ የመጣችሁ የአባቴ ብሩካኖች ህይወት ሰልጭት፣ ውጊያው ሰልጭት፣ ምናምኑ ሰልችቷችሁ የመጣችሁ ሰዎች ዛሬ ከዚህ ቤት ተፋታችሁ ትወጣላችሁ። እዚሁ መጽሐፍ ላይ ምን ይላል? ኢሳይያስ ደግሞ ምዕራፍ 40 ላይ ቁጥር 41 አይ ቲንክ ምንድን ነው የሚለው? እግዚአብሔርን ይላል በመተማመን የሚጠባበቁ ኃይላቸውን ምን ይላሉ? ይላል ያድሳል። እንዲህ ይላል ያዕቆብ ሆይ፣ እስራኤል ሆይ፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አልፋለችን ለምን ትላለ ለምንስ ትናገራለ ትናገራለ አላወቅም? አልሰማህም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ እሲ ፈጣሪ እሲ ድገሙና፣ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማው ኃይልን ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጐበዛዝት ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸው ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም ይሄዳሉ አይደክምም። ይሄዳሉ አይደክምም። ይወጣሉ አይደክምም። ይሮጣሉ አይደክምም። የሚያደክማችሁ መንፈስ ይመጣ። የሚያደክምሽ ዘንዶ ይመታ። እጅ ከፍ አድርግና ይመጣ በለኝ። ይመጣ በለኝስ ፎሌ ይሄው ስም በዚህ 20 ቀን ውስጥ የሚፈጸም ትንቢት ልንገራት። ሰፈር ጎረቤት፣ ጓደኛ፣ ዘመድ፣ አካባቢ እያየ የኛ ነገር ይታደሳል። እጃችሁ ከፍ አርጉና የኔ ነገር ይታደሳል። በምንሽ ብዛት በመንገድሽ ብዛት ደከምሻላል ሕይወት ኑሮ ያደከማችሁ ሰዎች፣ በሽታ ያደከማችሁ ሰዎች፣ ሃሜት ያደከማችሁ ሰዎች፣ አልቧልታ ያደከማችሁ ጎረቤት ያለው የሰው ምላስ ያደከማችሁ ሰዎች፣ ሀና በማን በፊናና ምን አንደበት ምን ብላ ነበር ይላል። ደክማ ነበር ይላ። ታበሳጫት ነበር ይላ። ታስመርራት ነበር ታስቆጣትም ነበር ይላል። አንቺ መካን ባዶ ብኩናም እያለች ኔጌቲቭ ቃል እየተናገረች ታስመርራት ነበር። ታስመርራት ነበር። ታበሳጫት ነበር። ዛሬ ማን እንደሆነ አላውቅ፣ እግዚአብሔር ስር ነቀል ለውጥ በቤቱ ለአንድ አንድ ሰው ያደርጋል። ባካችሁ አጠገባችሁ ያለው ሰው ያደርጋል በለኝ። ልሳን ተናገሩ፣ ዝም ብላችሁ አትቀመጡ። አትቀመጡሽ አባቴ ይሄው ስማማ የመንገድ ብዛት ማለት ስንት የሚያደክሙን ወረኞች አሉ። ትጥቅ የሚያስፈት፣ ጉልበት የሚያብረከርብ፣ ልብ የሚያወርድ፣ በንግግር በሰው ንግግር፣ በሰፈር ንግግር፣ በቤተሰብ ንግግር ኔጌቲቭ ቃል እየተናገረ ልብሽን ያደከመ ወገቡ ይሰበራል። አይ አጠገባችሁ ያለው ሰው ያደከመህ ይመጣል በለው። መንፈስ ቅዱስ ዛሬ ለሆነ ሰው ሶስት መቶ ስልሳ አምስት ዲግሪ መቶ ሰማንያ ዲግሪ፣ እግዚአብሔር ምስክሬ ነው ምላችሁ፣ በደከማችሁበት በተማረራችሁበት በዛው ቀያችሁ ላይ የምስጋና ድንኳን ትጥላላችሁ። ይኸው ይኸው ያስማረረሽን የሟረተብሽን ትጠሪና ምስጋና ታበያታለሽ። ልቀቅና አሜ በለኝ በጌት እስ አንድ ሰው መታደስ ይሆናል በላይ ኦፎሌ አንድ ደቂቃ ስሙኝ። አራማ ሳታራ ላባስ ዜና ማታ ካራ ሳታር እናት ዓለም እኔ ዛሬ እዚህ ቤት መልእክት ይዤ ነው የመጣሁት። ጌታ ምስክሪ ነው ምላት፣ የሆኑ የጎበጡ ሰዎች ቀና ብሎ ይወጣል። መጽሐፍ እንደዚህ አይደለም የሚለው፣ አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። የሆነ ሰው የሆነ ሰው ዛሬ ማታ የሆነ ሰው ዛሬ ማታ የምስጋና በር ይከፈትለታል። አንድ ሶ ጮ አሜን ይበለኝ ው ስሙኝ በምንሽ ብዛት አለ በመንገድሽ ብዛት ዋ ዋ እዚህ ቤት እኔ እዚህ ቸርች ቸርች ካለውበት ከምኖርበት እዚህ ጋር እዚህ ቸርች በትንሹ ከተዘጋጋ ሁለት ሰዓት ሶስት ሰዓት ፈጅብኛል ለመምጣት። አርካሚ የሆነ መንገድ አልፌ ነው እዚህ ቸርች የምመጣው። ለምሳሌ ነው ምነግራት። ከኔ ደግሞ የባሳችሁ አላት። አሰልቺ የሆነ መንገድ አልፋችሁ የመጣችሁ? ይሄ ምንድነው ትራፊክ መጨናነቅ ይዟችሁ በቃ ቶሎ አይደርስም እንዴ ምንድነው በቃ ዛሬ ምናምን እያሉ እየተነጫነጫችሁ ይመጣል። ከነገጧ ጀምሮ የንጭንጭ ምዕራፍሽ ይወሰዳል ዘራፍ መልእክት እኮ ነው እያወራ ያለሁት። እግዚአብሔር በጠላቶችሽ ፊትለፊት ራስሽን በሴት ይቀባል። እናቴ እጅሽን ዘርግናም ባኝል እ አንድ ነገር ልበላት። እስራኤል ወይም ያዕቆብ የተባለ የማን ህዝብ፣ የእግዚአብሔር ህዝብ መጣና መንገዴ ከእግዚአብሔር ተሰውራለችን፣ ፍርዴም ከአምላኬ አልፋለችን ለምን ትላለ? ለምንድን ነው እንዲህ እምትናገረው? አላወቅም። ያዕቆብ ያዕቆብ አልሰማህም? እግዚአብሔር እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ አይደክምም እንሷል አይታክትም፣ አለ ማስተዋሉም አለ፣ አይመረመርም ለደካማዎች አለ ጉልበትን ይሰጣል። ለእሺ ለደካማ ኃይል ይሰጣል በለይ ጉልበት ለሌለው ብርታት። ዛሬ ሞባይልን ቻርጅ እንደምታረጊ ሞባይልሽ ቻርጅ አድርገሽ ፉል እንደሚሆን ዛሬ የሆነ ሰው እዚህ ቤት ዛሬ ተሞልቶ ይወጣል። ልገግና አሜን በለኝ በጌታ ዘራብ። አሜን ወል ወል። እሺ፣ ይኸው ስማ፣ እንዲህ ይላል እግዚአብሔር፤ ብላቴኖች ይደክማሉ። አቅም አለኝ ጉልበት አለኝ የሚሉ ይታክቱማል። ጎበዛዝትም ፈጽሞ ይወርቃሉ አየ ብላቴና ይደክማል አለ ጎበዛዝትም ፈጽሞ ይወርቃሉ አለ እግዚአብሔርን ግን አለ በመተማመን የሚጠባበቁት ምናቸው ምናቸውን ምናቸውን ሟርተኛ ፊት ዛሬ ኃይል ይታደሳል ወደቀ ከሰረ ወደመ ባሉሽ ፊት እናቴ ለምን ብድጋትም ያንተ ኃይል በደብረዘይት ያንተ ኃይል በአዲስ አበባ የመስህኔ ኃይል ዛሬ በጠላት ፊት ለፊት ይታደሳል? ለቀግና አመበለኝ ወፎለ እኔ እኮ ምላችሁ ስንት አለ፣ መውደቃችሁን የሚፈልግ መድከማችሁን የሚፈልግ አልወደቀም የሚለኝ ስንቱ አለ። ለምሳ እያበላን ራሱ መውደቃችን የሚፈልግ። አንዳንዱ ደሞ እየደወለ ራሱ ሼክ ያረግሻል አላለቀሰችም እንደ ዛሬ። አልከሰረችም እንደ ዛሬ። ምን አጠገባችሁ ያለውን ሰው እግዚአብሔርን ይበሉስ። እግዚአብሔርን በመተማመን የሚጠብቀው ኃይላቸው ይታደሰ። እንደ ወደክ የቀረህ የሚመስልህ ካለ በወደክበት ስፍራ ደብል አድርጎ እግዚአብሔር ያነሳል። ኦፎሌ አንተ አንተ እንደ ምንድን ነው አደሳሽ? እንደ ንስር አለ። ኩሰ እንደ ንስር አለ በክንፍ ይወጣሉ ይሮጣሉ፣ አለ ይሮጣሉ፣ ግን አይታክቱ ማለት ምን ማለት አይደክሙ ማለት፣ ይሄዳሉ አለ፣ አይደክሙ ማለት። ይሄው ጌታ ኢየሱስ ምስክሬ ቀብቶ እግዚአብሔር ልኮኝ ከሆነ ዛሬ እናንተና ድካም ትለያያላችሁ። ድካም ወደ ሰሜን ሲሄድ አንቺ ወደ ደቡብ ትሄጃለሽ። እስ አንዴ ቻው ቻው ቻው ቻው በሏል። የመጨረሻ ቻው ቻው ቻው በሉ። እጅሽ ከፍ አርግ፣ እጅሽ ከፍ አርግ። አባትን እናትን አባት ቅድማያትን ዘራረግን ተከትሎ የሚመጣ ትላንትና አንቺ ጋር ትላንትና ከአንተ ጋር የነበረ አሮጌ ፋይል ይዞ የሚከተል በኢየሱስም ይመታ ይመታ ይመታ፣ መንገድን ይልቀ እስኪ ከኔ ጋር ብድግ በሉና ትመታ በላይ አጨብጭቡና ተቀመጠ። ደጅ ላይ ያሉ የሰላሜ ሰዎች ምን ላይ ያሉ? ደጅ ላይ ያሉ የሰላሜ ሰው ማለም ማለት እንደወጣ ቃለ ሻይ ቡና እያለሽ አልሞተችም የሚልሽ እያጎረሰሽ አልተቀበረችም እንደ ቀብሯ ስንት ሰዓት ምን ይልሽ ማለት፣ ደጅ ደጁን እያየ ኪሳራሽን የሚጠብቅ እንባሽን የሚጠብቅ ሐዘንህን የሚጠብቅ ዛሬ ወገቡ ይሰባል። እስቲ ከጎናቸው ያለው ሰው ሰፈሬ ተቀይሯል የለውም በሉ። ለምን ተሳካላት? የለም ለምንድን ዛሬ ሳቀችው የሆነ ፎቶ ፖስት ስታርጌ አይኑ የሚቀላ የሆነ አረማመድሽ የሆነ የሆነ ነገር ብቻ ነጭ ልብስ ለብሰሽ ቋቋ ስቲ ሚበሳት ወገቡ ይሰበር። ሟርተኛ ወገቡ ለምን እንደምመጣ ላግማት እስ ያንዱ ሰው አሜን ይበለኝ። አንብብልል ሲያ ኤርምያስ 20 ቁጥር 10 የብዙ ሰዎችን ስድብ ሰምቻለሁ

የኔና ያንቺ ሞደግ እንደ ጳውሎስ ማለት ነው። በቃ ሊወርቅ ነው ይሰኝ። ለምን እንደማወራ ላውቅ? ምንም አማራጭ የለም አንተ ሰው የስማ እግዚአብሔር በሱ ፊት ያንተን ነገር ያስቀጥላል። ከዛስ ምናልባት ይታለል እንደሆነ እና ሸንፈው እንደሆነ እርሱን እንበቀል እንደሆነ ክሰሱት እኛም እንከሰዋለን ይላሉ። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉም፣ አይከናወንላቸው። በጽኑ እፍረት ያፍራሉ፣ ለዘላለም በማይረሳ ጉስቁልና ይጎሳቆላሉ። አጨብጭብ ለዚህ ቃል ብቻ። ትከስራለች፣ ትከስማለች፣ ይከስራል፣ ይከስማል፣ አንገቱን አቀርቅሮ ይመለሳል፣ ቤት ይገባል የሚሉን፣ እግዚአብሔር ግን አለ ከኔ ጋር እንደ ኃያል እንደ ጨካኝ ከእኔ ጋር ነው። ስለዚህ አለ አሳዳጆቼ ይሰናከላል፣ አያሸንፉኝም፣ አይከናወንላችሁ አይከናወንላችሁ። እስኪ ከኔ ጋር እጃችሁ ከፋሩን አይከናወንላችሁ ባይ ዘወ የስሜ ቃል እንዳይመስል የኪዳን ቃል እግዚአብሔር እንደ ጨካኝና እንደ ሃያል የሚለውን ቃል ላስረዳችሁ። እንደ ጨካኝ የሚለው በጠላቶቻችሁ ላይ እንደ ሃያል የሚለው ደግሞ ከናንተ ጋር ነኝ ማለቱ ነው። አሜን። አጠገብ ያለውን ሰው እንደ ጨካኝ በጠላት ላይ ይወጣል በል፣ እንደ ሃያል ከአንተ ጋር ይቆማል። አልወደቀችም፣ አልከሰረችም፣ አልተዋረደችም የሚለን ካለ እየጨመር ነው። ግድ የለም ምንም አማራጭ የለም። የኔና የአንተ ነገር እየጨመረ ነው። እጅሽ ዘርግተሽ ንጠቅ። አሜን በይነ ኦፎል። ስለዚህ እንዲህ በሚል ቃል ትምህርቴን ወይም መልእክቴን ልጠቅልል። በመንገድሽ ብዛት አልደከምሽም ካለ ባል ተስፋም የለም አላልሽም ነገር ግን የጉልበትን መታደስ አገኘሽ። አልዛልሽምና መታደስ ሆኖልሻል። ሚያዝል ጠፍቶ ነው። ሚያደክም ጠፍቶ ነው። ሚያከስር ጠፍቶ ነው። ሰማይን ምድርን የፈጠረ እግዚአብሔር ከኛ ጋር ስላለ ነገራችሁ ይታደሳል። ከጎናችሁ ያለው ሰው ጨብጡትና ታድሷል ታድሷል ታድሷል። ቪዛሽ ታድሷል። በእውነት በእውነት ነው የምላችሁ የሆነ ነገር ታድሷል። መንገዳችሁ ታድሷል። ቤትሽ ታድሷል። ላይፍሽ ታድሷል። ቤትህ ታድሷል። ያንተና ያንተ ነገር ታድሷል። ውሰዳሜ